ቱ ላይ ሀላፊትና የአቤልና ሀላፊትና ሰታው የሚሰራው ልጅ የምታስታውሱ ከሆነ ከዚህ በፊት ቪዲዮም ነቅ የላችሁ ነበር። እሱ ልጅ እዛ ቤት ሲመላልስ አየዋለሁ ብዙ ጊዜ ተጠራጠርኩት። ለምዴ ተጠራጠርኩት በአካውንቱ ላይ አራት ሚሊዮን ብር ገብቶ አይቻለሁ። በአጋጣሚ በስልክ ስልኩ ሲይዘው ጊዜ አራት ሚሊዮን ብር የሚ ሜሴጅ መጥቷል። ምንድን ነው ምን የተካሄደ ነው ምን የሰራ ነው? ይሄ ልጅ ምን ውስጥ ነው የገባዋል? ኩኝ ና ተጠራጠርኩ፣ መከታተል ጀመርኩኝ። ከዛ በፊት የአቤል እናት ካልገደልኳት፣ የአቤል ማጎት ካላጠፋሁት ምክንያቱም እህቴን ነጠቆኝ፣ እህቴን አጠፋት ብሎ ብዙ ጊዜ ይዘትባቸው ነበር። ተው እንደዛ አይደለም ሰው ሁኖ ማይሳሰት የለም ሙታለች እንጂ እነሱ ያጠፋት ነገር የለም ብዬ ብዙ ጊዜ ያረጋጋው ነበር። እንደዛም ይዘትባቸው ሰዎች ጋር ሂዶ ተለጥፎ እዛ ቤት ቁጭ ምናምን በአጋጣሚ ስንሄድ ጊዜ ደግሞ እዛ ቤት አግኝተነዋል ከዛ በጣም ተጠራጠርኩኝ ምን የተካሄደ ነው ምን የተደረገ ነው እዚህ ቤት ውስጥ አልኩኝ ና ራሴን መፈተሽ ጀመርኩኝ ሆነ ብዬ ስከታተለው እዛ ቤት ውስጥ በየጊዜ ሲሄድ ነው በየጊዜ ከካቢል እናት ጋር አየሁት ነገሩ ምንድን ነው ብዬ ስጠይ ጊዜ አይ እንዲሁ በቃ ብሎ አደባበሰው ምን እንደሆነ አላውቅም ብላ ለሉ ነገረችው በመጨረሻ እሱን መታ ያለውን ነገር ተናገረ ለምን መጣሽ እዚህ? የምን አራት ሚሊየን ነው? ሙሉ በሙሉ ሊክድ ነው የፈለገው የነበረው። እንዳት ግደኝ፣ እኔ ያክስትህ ልጅ ነኝ፣ እያንዳንዱ ወጪህና ገቢህን ቃለሁ። ስለዚህ አራት ሚሊየን ብሩ ኬታ መጣ። የአቤል እናት፣ እስኩ በየጊዜ አጠፋታለሁ። እህቴ እንደዚህ ያደረገችብኝ፣ መኮንን እህቴ እንደዚህ ያደረጋት ብላ የምንዘትባቸው ሰዎች ጭራ ሸር ከእነሱ ጋር ድርጅት ውስጥ ትሰራለ ከአቤል እናት ጋር ግንኙነት አለ፣ ምንድን ነው ነገሩ ብላ ጠየቀችው። በመጨረሻ አመነ፣ አዎ ቅድስት እህቴ አልሞተችም አለች። ይሄ በሙሉ እንዳደርግ ያደረገኝ አቶ መኮንን ነው። የአቤል አጎት ነው ይሄ ነገር እንዳደርግ ያዘዘኝ። እሷም ታውቃለች፣ ቅድስት እንዳልሞተች ታውቃለች። ምክንያቱም ቅድስት ያለችው እሷ ቤት ነው ብሎ የተናገረው ሉል አበደ። ሚዘውን ጠፋ፣ ቀጥታ ሄደ። ሉልና የአቤል እናት ተፋጠጡ። የአቤል እናት እንዴት በእኔ ላይ እንደዚህ ነገር ታደርጋለ? እኔ እኮ እናትህ እኮ ነኝ። በየጊዜ እኔን ማፋጠጣይ ከብድህም፣ ወይ በእናት በዚህ መደፋፈር ከባድ አይደለም ወይ አረጉት፣ እናት አለች እኮ እኔ ያረጉት እኮ ነኝ። እኔ ወንጀል መስራ ሰው አይደለሁ ማለች። ቢያሳምናትም ልታመን አልቻለችም። በየጊዜ እኔ ትፈታተነኝ አዳ ምንድን ነው በቃ ሰው አጣ ሆይ ብላ ነው ሉል ላይ የዛተቸው ነበረው። በጣም በጣም በጣም ተጨቃጨቁ ሉልና ያቢል እናት። እሺ በመጨረሻ ያለውን ነገር ልንገርሽ እህቴ ቁጭ ብለሽ አዳምጭኝ፣ ይሄ እውነት ይዞ ነው የመጣው ብሎ ነገራት። ስለ ድርጅቱ ተወራ። አዎ ድርጅቱ ወንጀል ይሰራበታል ብሎ ነገራት። አምጥቼ ያስፈርምሻለሁ። ዋና ዋናው ነው ማነብልሽ፣ እንጂ መጥፎ ነገሩ አላነብልሽም፣ ምክንያቱም እንደማትፈሪ ስለማቅ። ስለዚህ ስለፈረምሽበት እኔ ብቻ ሳልሆን አንቺም ተጠያቂ ነሽ፣ አንቺም ትጠየቅያለሽ ነው ያላት። የሉንልናት አበደች። ሶሪ የአቤልናት አበደች። ጨርቋ ጥላ ነው የተነሳችው። ከልዩ ጋር መደብደብ ነው የጀመረችው። ብድግ ብላ ተነሳ፣ እንደ ወጣት ነው የተደባደበችው። እንዴት እንደዚህ ነገር ታደርጋለን ጭራሽ በተለይም በመጨረሻ የ666 አምልኮ ድርጅት ነው የሚሰራበት። አንቺ የምታውቂው ከላይ ላይ ነው። እንዴት በዚህ ልክ እንዴት ወንጀል ይሰራል? እኔ ወጣቶችን፣ የተራቡ ልጆችን፣ ስራ ያጡ ወጣቶችን ነው እዛ ድርጅት ውስጥ የሚሰራው። ጥሩ ነገር የሚደረገው ተመርቆ አስተምረን፣ ለህግ ለስራ ማሽን ገዝተን ሰጥተን እናስመርቃለን እንጂ እንደዚህ አይነት ወንጀል ሲሰራበት እኔ መቻ እያሁ ስትላቸው ጊዜ አይ በምንም ተአምር ይሄን የአንቺ ብቻ የምታዩ ነው፣ ሌላ ነገር አንቺ በማታዩ ነገር አንቺ በማታይ ጊዜ ነው የሚሰራው። ስለዚህ በወረቀቱ ላይ በእያንዳንዱ በሚወጣና በሚገባው ምን እንደሚደረግ ስለምትፈርሚ ተጠያቂ ነው ያለ፣ የምር ነው የምንላቸው። አበደች። እንዴት እንዲህ ነገር ይሰራል? በእኔ እድሜ እንዲት ነገር ኢትዮጵያ ማይፈግዳት ነገር ኢትዮጵያ ማይቀበላት ነገር ሃይማኖት ማይቀበል ነገር በኢትዮጵያ ምድር ላይ እንዴት እንዲህ ነገር ትሰራላችሁ? በምን ሁኔታ እኔማ እንደማላነብምና ሙሉ በውን እንደማታምልኝ እኔ እናገራለሁ እኔ ሽበት አውጥቻለሁ አርጅቻለሁ ውሸት አላወራም? የህግ አካላት የፈለገ ነገር ያድርገኝ ነው ያለችው የፈለገ ነገር የዚህ ሁሉ ጣጣ ውስጥ ያስገባኝ ወንድሜ ነው ወንድሜ በዚህ ልክ ምን ሰራሁት ምን አጠፋሁት ምን በደልኩት ነው ያለችው በጣም ነው ያሳዘነችኝ በጣም ከምላችሁ በላይ ከልሉን ጋር ተጋጨች ከወንዱማ ከዚሁም ከልጁ ጋር ተጋጨች እንዴት እንዲህ ነገር ይደረጋል በምን ሁኔታ ምን ምን ያሰባችሁ ነው? ምን ያለማችሁ ነው? ይሄ በሙሉ የሚያደርገኝ ወንድሜ ነው። ጥሩ ነገር ሰራልሻለሁ ብሎኝ እንዴት ወንጀል ውስጥ ይከተኛል? ሉል አላት። እቴቴ አንቺ በጣም ጥፋተኛ ነሽ አላት። ይሄ በሙሉ ሲደረግ፣ እንደዚህ ታሪክ ለምን ለሉል አልነገርሽም? በመጨረሻ ደግሞ ትግስት አንቺ ቤት እንደተቀመጠች ለምን አልነገርሽም? ላቤል እኔ አቤል የሆነ ነገር ስነግረው ስላጉት የምንመጋ እንዳታነሽብኝ ይለኛል። ወንድሜየውም ደግሞ ስለ አቤል ሰራው ስለ አቤል ምን ነገር እንዳታነሽኝ፣ ላይ እኔ ምን ላድርግ? በመሃል ተንጠለጠልኩኝ ነው ያለችው። አሳዘነችኝ፣ ጮኸች፣ የምር ነው በበቃ አመመኝ ነው ያለችው። እኔ አመመኝ፣ ተውኝ፣ ራሴን መሳት የቀረኝ ነገር የለም። በቃ ተፋቱ፣ ተውኝ፣ እኔ ምንም አይነት ወንጀል አልሰራሁ ነው ያለችው። እሺ ቅዱስ መ ሞቷ ታውቂያለሽ ወይ አለት። አዎ ሞተች፣ ተቀበረች ወይ አዎ፣ ተቀበረች እያት። እንግሊዝ ሀገር ግን በህይወት አለች። ውሸት! እንዴት የሞተ ሰው አለ ትላላችሁ? እኔ የሞተ ሰውስ ማን ስቻለ አወራም ነው ያለችው። በምን ሁኔታ ከየት መጣ እንዴ? ሙታለች እኮ ወንድሜ፣ ቅድስትን ሙታለች፣ ተቀብራለች። እንማቸው አውጡ ብሎ ነው የነገረን፣ ቤተሰቡን። አለቀሰ አልቅሰ ነው የተቀበረችው፣ አልቅሰ ነው የቀበርናት፣ አሁን ከየት መጣች ነው ያለችው። ያው ወንድሟ አይንገርሽ፣ አየሃት? አዎ ብዙ ጊዜ ካንቺ ገብታ ስትወጣ ይቻታለሁ። እንዴ አይኔ ነው ወይስ በውኔ ነው ወይስ ተኝቼ ነው አልኩኝ። ግን ብዙ ጊዜ ከአንቺ ጋር ኪምቤት ስትሄዱ ምን ስትሉ አይቻት አለው። ከዛ በኋላ ብዙ ጊዜ ተከታተልኳችሁ። በመጨረሻ እህቴ መሆኑ አለ መሆኗ ፊት ለፊት ለማየት ስለፈለግኩኝ ቤትሽ መጣ ኋላ ብዙ ጊዜ ቤትሽ መጣ ነበር አለ። አንድ ቀን ከሰራተኛዋ ጋር ተመሳጥሬ ለሰራተኛዋ ብዙ ብር ሰጥቻት ቤት ውስጥ ገብቼ ከመስኮትን በደንብ እህቴን አየኋት አለ። እህቴን አይቼያት እሷ መሆኗ ያረጋገጥኩኝ። ከዛ ልክ ከግቢሽ ስወጣ ጊዜ ሁለት ትላልቅ ጋርዶች መጥተው ያዙ። ለምን መጣህ? እዚህ ቤት በየጊዜ ትመላለሳለ። እኛ ኳንትን የተከታተል ነው እኮ ነው። ለምን መጣህ? እሺ እሷ ምናለች? ያቤልናት እኔ ቤት እህትህን ካለች ለምን ኡ ብለህ ለህግ አላመለከትክም? ለምን ፖሊስ አላመጣህም? ሟች እህቴ እዚህ ቤት አለች ሙታለች ብሎ አሰሙኝ። አምኜ አልቅሽ ይቀበርኳት ባልቀበራትም ቤተሰብ በሙሉ አልቅሶ እህታችን አልቅሶ ነው የቀበራት፣ ግን አሁን እዚህ ቤት አይቻታለሁ ብላ ለምን ዳክ ጋ አሳልፈህ አልሰጠኸኝም፣ ለምን ፖሊስ ቤት አላመጣህ ነው ያለችው። ቀጥታ ከአንቺ ቤት እንደወጣሁኝ ፖሊስ አብያ ሊሄድ ነው የወጣሁት የነበረው ግን ከአንቺ ቤት ስወጣ እጅ ከፊ እንጂ ዘው ጨለማ ቤት አስገቡኝ። ጨለማ ቤት አስገብተውኝ ወይ ሞትህን ትመርጣለህ፣ ሁለት ምርጫ ተሰጠኝ። ወይ ሞርትህን ወይ እህትህን በህይወት እንደሌለች አምናህ መቀበል አለብህ። ቤተሰቦችህን ማሳመን አለብህ። አንተም ማመን አለብህ አሉኝ። እንዴት እህቴ እኮ አለች እህቴ እኮ አለች እህቴ እኮ የመኮንን ያተ ቤት ነው ያለችው። እዛ ቤት ነው የትታማ የተቀመጠችው ስላቸው ጊዜ ማንም ሊያውቅ ስ አንፈልግም፣ ቤተሰቦችህን ማሳመን አለብህ አንተም እሺ። አንቺ ቤት እንዴት መጣች ብሎ ጠየቃል ልውልን? እኔ ማ መኮንን ወንድሜ ነው የቅድስት እህት ናት። ቅድስት ስለሞተች የአይምሮ በሽታ ይዘዋታል። ስለዚህ እህቴ የባክሽ እናትም እህትም ሁሉ ነገር ሆነሽ አሳክሚያት፣ ብር የፈለግሹ ነገር እኔ እልክልሻለሁ። የተወሰነ ጊዜ አንቺ ገትቀመጥ ከወንድሞቿ ጋር መቀመጥ መስማማት አልቻለችም። አንቺ ገትቀመጥና አንቺ አሳክሚያት ሚያት ብር እልክልሻለሁ አለኝ። ወንድሜ ነው፣ ቤት ነው፣ ቤት ለዚህ ቢር ነው። እኔ እንቢ አላልኩም፣ እሽ ያልኩትና አሳከምኳት አለ አለች። ከዛ ጥፋቴ ምንድን ነው? ከዛ በኋላ ወይ ከቅድስ ጋር ትመሳሰላላችሁ፣ ከእህትሽ ጋር ትመሳሰላላችሁ። የሞተ ስም ወቃሽ ያድርገኝ እንጂ ከእህትሽ ጋር ትመሳሰላላችሁ። ስለዚህ ጊዜ አዎ መንቲያሞችን አላለቸኝ። ስለዚህ ራሷ ቅድስ ከሆነች እንዴት እኔን ቅድስት ነኝ ለምን አላለቸኝም? ለምን እሷ ድራማ ሰራችብኝ ነው ያለችው። እኔ አቤልናት በዚህ ልክን ወንጀል መሰራቷ በዚህ ልክ በሷ ላይ ድራማ መሰራቷም በጣም ነው ያሳዘነችኝ። በጣም እሺ። ሉሉም አሁን ደግሞ ጠየቃት። እሺ ቅድስት አንቺ ቤት አምጥተሽ ታሳክሚያት። አሁንም ለምን አልነገርሽው? ለምን አልነገርሽውም? እኔ እኔ ለመናገር አልፈለኩም። ምን ነገር ልናገር አልፈለኩም፣ ለመናገርም አልፈልግም። ለምን አቤል፣ ምንም ነገር ስለ ወንድሜ ላነሳ ስለ ወንድሜ ላነሳበት አይፈልግም ነው ያለችው። አስቡት፣ የአሁኑ ወንጀሉ ዞሮ ዞሮ ዞሮ እሷ ጋር መጣ። ጨርቋ ጥላ ነው የወጣችው። እሺ፣ ከዛ ጨለማ ቤት ተወስጄ ምረጥ ተባልኩኝ ወይ ሞትህን ወይም እህትህን እንደሌለች ማመን አለብህ። አይ እህቴ እንደሌለች ማመን አለሁ ተባልኩኝ። ከዛ ከመኮንን ጋር በቪዲዮ አገናኙ በቪዲዮ ክፍል አገናኙ አወራን። ቤተሰቦች የሆነ እንዳላሳምናቸው እኔ ም እህት ያሳምኛት የእሷ እህትናት ቢያ ነው ቢያት ነው የምታሳክማት። አሁንም አንተን ማመን መቀበል አለብህ እህትህን ሙታለች። አራት ሚሊዮን ብር አካውንት ላይ ያስገባለሁ። ሁሉም ሰው ማሳመን አለብህ። እንዳትናገር ምንም ነገር እንዳትናገር ከተናገርክ በእኔ ሰዎች ነው የምትገደለው፣ የእኔ ሰዎች ነው የሚያርዱህ ነው ብሎ የተናገረው። እሺ ብዬ ተቀበልኩኝ። እሺ ብዬ ተቀበልኩኝ። አራት ሚሊዮን ብር አካውንቴ ላይ ይገባልኝ። ከዛ በኋላ እህቴን የት ሆን ምን ትሆን አይቻል አቅም አንቺ ቤት እንዳለ የተደረግኩኝ ከየትክ በመጨረሻ በህይወት ፍረድ ነው የተባልኩኝ። ስለዚህ በህይወቴ ከመፈርድ እህቴን ባለችን በሰላም አይብዛ ብዬ ቁጭ አልኩኝ። እሺ በተሰጣ ለምን አላሳከምኳትም? አላሳከምኳትም ይሄ በውን ውሸት ነው ያለችው። የሞተ ሰው እንዴት መነሳት ይችላል? ሙታለች ብለን እኮ እድማችን አውጥታናል፣ ያለችው ወንድሜ። ሙታለች ብሎ ነግሮኛል። ስለዚህ እናንተ ውሸታሞች ናችሁ። የልውል ከሆነ እናንተ ውሸታሞች ናቸው። እንዲ በዚህ ልክ እንዴት ውሸት ታወራላችሁ? ስለዚህ ከአሁን በኋላ ምንም አይነት ነገር፣ ወሬ ልታወሩኝ አልፈልግም። እሷ ሙታለች ነው ያለችው። አያልሞተችን በህይወት አለች። እሺ ከዛ በኋላ የት ሄደች ተብላ ስትጠየቅ፣ ሁለት ወጣቶች መጥተው እሷን ይዞ ሂደዋል። የት ይውሰዷት የት ምን ያርጓት እኔ ምን ማቀው ነገር የለም ነው ያለችው ብቻ ከቤቴ ይዘዋት ወጡ ስለዚህ እሷ ቅድስ ናት አልሞተች ነው ያላት ቀረጻው ትታን ይወጣችሁ እንዴት የሞተ ሰው በህይወት አንደትላላችሁ ወይስ እናንተ የሞተ ሰው ማስነሳት ጀመራችሁ እኔ የአቤልናትም አሳዝናኛለች በጣም ነው ያሳዘነች በዚህ ልክ በዚህ እድሜዋ ምንም ነገር በማታቀው ነገር ወንድሟ ጠለፍ አርጎ አስገብቶ በዚህ ልክ ራሷን እንድጠላ መኖሯ እንድጠላ ከልጅ ዋጋ እንድጣላ ከቤተሰቦች ዋጋ እንድጣላ ከልጆች ዋጋ በፍቅር እንዳትኖር፣ የገዛ ወንድሟ በዚህ ልክ ተጫወተባት። የገዛ ወንድሟ ብር ወዳጅ ስለሆነ በብር ላይ እንደፈለገ ስለሚጨፍር ብር የሚያገኝበት ነገር ስለሆነ በህቷ ላይ ተጫዋተ። ምን አይነት አላመኔ እንደሆነ ያላቅ። ለመስማትም ለማመን የሚከብድ ነገር ነው ምንሰማው። ሀገራችን ላይ ምን እንደሚፈጠር አልናቅም። የሰው ሀገር ቁጭ ብሎ ሀገራችን ላይ ሰው ከሰው አባልተው ሰው ከሰው ተስማምቶ እንዳይኖር ሰው ከሰው በፍቅር እንዳይኖር ከሃይማኖቱ ከማ ከሃይማኖቱ ወጥቶ ሌላ ነገር እንዲሰራ ነው የሚያደርጉት። እኔ አላቅም። የአቤል እናት በጣም ነው ያሳዘነች። ክልሉ ጋር ግጭት ውስጥ ነው የገቡት። ድብደባ ነው የጀመረችው። የምሬ ነው ምላሽ ተነስታ እንደ ወጣቶች ነው የተደባደበችው። እንዴት እንዲህ ነገር ለምን አገሬ ላይ የማይፈቅድልኝ ነገር ሃይማኖት የማይፈቅድልኝ ነገር ደግሞ በዚህ እድሜ እንደት እንደዚህ ውሸት አስተምሮኛላችሁ። በምን ሁኔታ ከየት መጥቶ በጣም ነው የሚገርመው። በጣም ያሳዘነች የአቤል አጎት ለእህቱም ለሚስቱም ለዘመዱ ለማንም አይሆን ሰው ነው። ለማንም አይሆን ሰው ነው። ለማንኛውም ፈጣሪ ታችሁ፣ ሌላ የሚባለው ነገር የለም። እውነቱ ይውጣላችሁ። የአቤል እናት የወንድሟ ሚስት በሞቷ ምንም ልታምን አልቻለችም። ውሸት ነው፣ የተቀናበረ ነው ነው ያለችው። የሞተ ሰው እንዴት ይመጣል? ሰው ሞቶ እንዴት በድጋሚ ይመጣል? ስለዚህ ይሄ ነገር መተው አለባችሁ። ሁሉ ነገር ውሸት ሊሆን ይችላል። እኔ ልታሰር ችግር የለብኝም። ወንድሜ ካለበት ግን አሁን ማወጣ ማወጣዋለሁ። እንዲህ ወንጀል ነገር የሚሰራበት ድርጅት ውስጥ እኔ ለምን አስገባኝ? በቃ ለምን ምን አጠፋሁኝ ነው ያለችው። ልሉል ልታምነኮ በጭራሽ አልቻለችም። ሁሉ ነገር ልውል ፈጥሮ የሚያወራላት ነው የመሰራት ግን አይደለም። ልውል እውነቱ የተናገረው ያለውን ነገር እውነቱ የተናገረው በምንም አይነት ነገር ውሸት አላወራት ግን እሷ በምንም ነገር ልታምን አልቻለችም። ለምን እንደሆነ አላውቅም። እውነት የሴትዋ ራሷ ቤት ቁጭ ብላ ካድማት አሳክማት እንዴት ላታምን እንደቻለች ራሷ ነው የምታውቀው። በእርግጥ መንታቷ ናት ስለተባለች ነው ይመስለኛል፣ ማለት ውስጧ ላለማመን። ሁለተኛው ሞተች የተባለች በሕይወቷ አይታ ጠቅማ የሞተ ሰው እንደመጣ ግን ይሄ በሙሉ የወንድሟ ሴራ በሆነ መቻወቃችሁ። ለማንኛውም ቤተሰቦቼ ላይሽ ሰብስክራይብ ያደርጉልኝ እወዳቸዋለሁ።